ግብ ውስኪ ቤታችሁ፣ የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም እህት፣ ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ታውቴው ውጭውን ግቡ ውስጥም፣ ካህን ከካህን ዲያቆን፣ ከዲያቆን ሰባኪ ከሰባኪ፣ ዘማሪ ከዘማሪ እርስ በርስኛ አገልጋዮች ፍቅር አለን? አንዱ አንዱን ጠልፎ ለመጣል አይደል እንዴ? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንለጥፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነን። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እስከ መቼ ነው በነፍሰ ገዳይነት የምንመላለስ? አበውን አብሉ፣ የተጠማውን አጠጡ፣ የታረዘውን አልብሱ፣ ለድሃ ቸርነት አድርጉ፣ እርስ በርስ ፍቅር ሊኖራችሁ፣ ይቅርታ አድርጉ፣ ትሁት ሆኑ፣ ትዕግሥተኞች ሁኑ፣ ትእዛዙን መጠበቅ እንደገና ደግሞ አታድርጉ የተባልናቸው ነገሮች አሉ። እነዛን ደግሞ ከማድረግ ስንከለከል ትእዛዙን ስንጠብቅ ከእግዚአብሔር ጋር እየኖርን ነው። ፍቅር እየኖርን ነው ወይ? እስኪ እኔም ራሴን ልመልከት። ይሄ ድምፅ የሚሰማችሁ ሁላቸውም ራሳቸውን ተመልከቱ። ከእግዚአብሔር ነው እንላለን፣ ግን አሁን የእርስ በርስ ፍቅር አለን የወንድማማች ፍቅር አለን። የህትማማች ፍቅር አለን። ከባልንጀሮቻችን ጋር ከጎረቤቶች ፍቅር አለን። ሰላምንን በጠብ በክርክር በቅናት በተንኮል በምቀኝነት እየተመላለስ ከእግዚአብሔር ጋር እየኖርኩ ነው ማለት አይቻልም ተብሎ ተጻፈ። ግቡ ውስኪ ቤታችሁ። የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም እህት፣ ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ታውት የውጭውን ግብ ውስጥም፣ ካህን ከካህን ዲያቆን ከዲያቆን ሰባኪ ከሰባኪ ዘማሪ ከዘማሪ እርስ በእርስ እኛ አገልጋዮች ፍቅር አለን አንዱ አንዱን ጠልፎ ለመጣል አይደል እንዴ? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንለጥፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። አሁን ቤተክርስቲያን ይመጣ ሰው አልጠፋም። ቅዳሴ የሚያስቀድስ ሰው አልጠፋም። ጉባኤ የሚካፈል ሰው አልጠፋም። እንደኔ የሚሰብክ አልጠፋም። ዘማሪ አልጠፋም። ከበሮ መቼ አልጠፋም። ነገር ግን ከእግዚአብሔር ጋር እየኖርን ነው አይደል ማንንም አናትሃል ከእግዚአብሔር ጋር የመኖራችን ማረጋገጫው ሁለተኛ ወንድማችንንና እህታችንን መውደድ በፍቅር መኖር እግዚአብሔር የፍቅር ሰዎች ያድገን አሜን በሎ ጥላቻን ክፋትን ተንኮልን ምቀኝነትን ከልባችን ውስጥ አውጥቶ ጥሎ ፍቅርን እንደሸማ ለሁላችንም ያልብሰን። እዚሁ ዮሐንስ በመልእክቱ ላይ እንደዚህ ብሎ ይናገራል። እስኪ አንደኛ ዮሐንስ ምዕራፍ ሶስት ቁጥር አስራ አምስት ላይ የተጻፈውን ቃል አስተውሉ። እንደዚህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው የዘላለም ህይወት በእርሱ እንዳይኖርም ታውቃላችሁ። እስኪ ወንድሙን በሉ፣ የሚጠላ ሁሉ ነፍሰ ገዳይ ነው። ምንድነው ማንን የሚጠላ ሁሉ? በወንድም እህትን መናገር ነው። እህቱን የሚጠላ ሙሉ ነፍሰ ገዳይ ነው። በአዳም ሔዋንን መናገር ነው። ዛሬ ፖሊስ አልያዘንም እንጂ ብዙዎቻችን ተፈርዶብን፣ ወይኒ አልወረንም እንጂ እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነው። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እስከ መቼ ነው በነፍሰ ገዳይነት የምንመላለስ? ለምንድን ነው ማይጠቅመን ነገር አንጠልጥለን የምንዞር? እስከ መቼ በምቀኝነት እስከ መቼ በተንኮል እስከ መቼ በነፍሰ ገዳይነት እንመላለሳል ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ ምንድነው ስንል አምላካችን እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን መውደድ ባልንጀራችንንም እንደ ራሳችን አድርገን መውደድ መጽሐፍ ፍቅር የህግ ፍጻሜ ነው ተብሎ ተጽፏል። እዚህ ሮሜ ላይ የተመዘገበ ቃል ይህንን ኃይለ ቃል አትስረቅ የሚለው አታመንዝር የሚለው አትዋሽ የሚለው ነገሮች በሙሉ የተጠቀለለው ፍቅር በሚል ነው። እዚህ ሮሜ አስራ ሶስት ቁጥር ስምንት ጀምሮ የተመዘገበ ቃል እንዲህ ይላል እርስ በርሳችሁ ከመዋደድ ለማንም ዕዳ አይኖርባችሁ ብሎ ይጀምራል። ሌላውን የሚወድ ህግን ፈጽሟታል። አታመንዝር፣ አትግድል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የህግ ፍጻሜ ነዋል ህግ ሁሉ የተጠቀለለው ፍቅር በሚለው ሶስት ቃል ነው። በቶቻችን ምን ይላሉ? የሺ ፍልጥ ማሰሪያው ልጥ ይላል። የሁሉም ነገር ማሰሪያ፣ የሁሉም ነገር መጠቅለያ ፍቅር ነው። ፍቅር የህግ ፍጻሜ ነው። አታመንዝር፣ አትስረቅ፣ አትግደል፣ አትመኝ የሚሉት ትእዛዛት በሙሉ ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ ቃል ተጠቅልለዋል አለ። ባልንጀራችንን የምንወደው ከሆነ የእሱን ንብረት ሀብት አንመኝም። ባልንጀራችንን የምንወደው ከሆነ ሚስቱን አንመኝም። በቃ ፍቅር የሁሉም ነገር መጠቅለያ ነው። አምላካችን እግዚአብሔር ይህንን ፍቅር እንደ ልብስ ሁላችንን ያልብሰን። እስኪ የፍጻሜ በሉ ማሰሪያ የሆነ ፍቅርን ልበሱት። ፍቅርን ምን ልበሉት? ክርስቲያን ልብሱ ፍቅር ነውና ፍቅርን አምላካችን እግዚአብሔር ሁላችንን በሸርነቱ ይርዳን ያግዘን። እዚህ ቆላሴስ ምዕራፍ ሶስት ቁጥር አስራ አራት ላይ የተመዘገበ የእግዚአብሔር ቃል የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። የክርስቲያን ልብሱ መለያየት አይደል። የክርስቲያን ልብሱ ጠብ ክርክር አይደል። የክርስቲያን ልብሱ ዘረኝነት አይደል። የክርስቲያን ልብሱ ፍቅር ነው። የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። እስከ መቼ መለያየትን ልብስን እንዴ! መታወቂያችን ልብሳችን እኮ ፍቅር እኮ ነው፣ መጽሐፍ ቅዱስ እንደሚል እርስ በእርሳችሁ ብትዋደዱ ብትፋቀሩ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ፣ አለመጽሐፍ የሁላችሁ ክርስቲያን መሆናችን፣ ደቀ መዛሙርት መሆናችን፣ የክርስቶስ ተከታዮች መሆናችን መታወቂያው አንገታችን ላይ ያሰረው ማተብ አይደል። እሱ አፋዊ ምልክት ነው። ነጠላችን አይደል፣ ጥምጥማችን አይደለም፣ ይህ የለበስኩት ሰናፊል ቀሚስ አይደለም፣ መስቀሉ አይደለም ጥምጥሙ አይደለም። እነዚህ ነገሮች ክርስቲያን የመሆናችን አገልጋይ የመሆናችን ውጫዊ አፋዊ ምልክቶች ናቸው። አያስፈልግም። አልወጣንም። ውጫዊ ምልክቶች ናቸው። ማዕተብ ውጫዊ ምልክት ነው። ነጠላ ውጫዊ ምልክት ነው። ቀሚስ ውጫዊ ምልክት ነው። ሰናፊል ውጫዊ ምልክት ነው። ሞጣይቱ ውጫዊ ምልክት ነው። ሚያበራው መስቀላችን ውጫዊ ምልክት ነው። ክርስቲያን የመሆናችን ውሳጣዊው ምልክት ግን ፍቅር ነው። መጽሐፍ እርስ በእርሳችሁ ፍቅር ቢኖራችሁ አለ፣ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ። ብዙቻችን መታወቂያችንን ጥለነዋል። መታወቂያችን ፍቅር ነው። ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። ፍቅር እንዴት ነው ሲባል እግዚአብሔርን በፍጹም ልብ እየወደዱ መኖር ባልንጀራን ደግሞ እንደራስ። ባልንጀራ ማለት ነው ማለት ንገሩኛ። ባልንጀራ ማለት ነው ማለት እዚህ እናቶቼ ጓደኛ አሉ። ስለዚህ እግዚአብሔር ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ሲል ጓደኛችሁን እየመረጣችሁ ውደዱ ማለት ነው። አይደለም ስለዚህ ባልንጀራ ማለት ጓደኛ አይደለም። ባልንጀራ ላቸው መጽሐፍ ቅዱስ ስታነቦ ቅድም ባነበብ ነው የሮሚ 13 10 ላይ ባልንጀራህን እንደ ራስህ አድርገህ ውደድ ወይም እንደ ነፍስህ አድርገህ ውደድ ይላል። ባልንጀራ ማለት አብሮ አደግ ማለት አይደለም። ባልንጀራ ማለት የትምህርት ቤት ጓደኛ ማለት አይደለም። ባልንጀራ ማለት ጎረቤት፣ የሰፈር ልጅ ማለት አይደለም። ባልንጀራ ማለት የሁላችሁ የሰው ዘር በሙሉ የአዳም ልጅ በሙሉ በአይናችን የምናየው አጠገባችን ያለ ሁሉ እሱ ባልንጀራችን። ስለዚህ ባልንጀራህን እንደራስ አድርገህ ውደድ ሲል የሁላችሁ እንዳትሳሳቱ፣ ጓደኞቻችሁ ማለት አይደለም፣ ዘመዶቻችሁ ማለት አይደለም፣ ሻይ ሚጋብዟችሁ ማለት አይደለም፣ የትምህርት ቤት ጓደኛ ማለት አይደለም፣ ጎረቤት ማለት አይደለም። የሰው ልጅ በሙሉ ባልንጀራችን ነው። የአዳም ልጅ በሙሉ ጓደኛችን ነው። ሙስሊም ሊሆኑ ይችላሉ። ፕሮቴስታንቶች ሊሆኑ ይችላሉ። በሃይማኖት ማይመስሉን ሊሆኑ ይችላሉ። ሁሉም ባልንጀራችን ነው። ሁሉን እየወደድን በፍቅር እንድንኖር መድሃን ያለም ይርዳል። ስለዚህ ከእግዚአብሔር ጋር መኖር፣ ሁለተኛ በፍቅር መኖር ነው። በፍቅሬ ኑሩ ተብሎ ተጽፏል። እዛው የዮሐንስ ወንጌል ምዕራፍ አስራ አምስት ቁጥር ዘጠኝ ላይ በፍቅሬ ኑሩ ይላል። በምን የኑሩ በፍቅር እንድንኖር እግዚአብሔር ይርዳል። ሶስተኛ ከዚህ በኋላ ያሉትን አጠር አጠር እያደረግኩ ለማየት እሞክራለሁ። ከእግዚአብሔር ጋር ሶስተኛ ቅዱስ ስጋውን ክቡር ደሙን እየተቀበሉ መኖር ነው። እስኪ ቅዱስ ስጋውን ብሉ፣ ክቡር ደሙን እየተቀበሉ መኖር ማለት ነው ከማጋ መኖር ከእግዚአብሔር ጋር ለዚህ ማስረጃ የሚሆነን ቃል የዮሐንስ ወንጌል ምዕራፍ ስድስት ቁጥር ሃምሳ ስድስት ላይ ነው። ላነበው እፈልጋለሁ። እንደዚህ ይላል። የዮሐንስ ወንጌል ምዕራፍ ስድስት ቁጥር ሃምሳ ስድስት ላይ እንደዚህ ይላል። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኖራለሁ። እስኪን ብለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ። ከእግዚአብሔር ጋር መኖር ይሄ ነው። ሦስተኛው ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ሥጋዬ ይላል ከላይ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም። ስንቶቻችን ለዚህ በቅተናል? በስጋው ደግሞ እየኖርን ነው። ስንቶቻችን ስኪ ራሳችንን ጉባኤ መካፈል የእግዚአብሔርን ቃል መስማት ቤተ ክርስቲያን መምጣት ከጀመርን ስንት ዘመን ሆነን? ንስሐ ገብተን ራሳችንን ለካህን አሳይተን የቀማነውን መልሰን የበደልነውን ሰው ክሰን ከተጣላነው ጋራ ታርቀን ስንቶቻችን ነው ወደዚህ የህይወት ማዕድ የቀረብ ነው? እስኪ በደንብ በደንብ ብላችሁንም ራሳችን ቅዱስ ሥጋውን ክቡር ደሙን የማይቀበል ሰው መጽሐፍ ቅዱስ እንደሚነግረን ከክርስቶስ ጋራ እየኖርኩ ነው ማለት አይችልም። ጋራ አለሁ ማለት አይችልም። መገለጫው ይሄ ነው። የተቆረሰልንን ስጋ የፈሰሰልንን ደም ስንቀበል ያን ጊዜ ከአምላካችን ጋር ነን። ስጋዬ እውነተኛ፣ ደሜም እውነተኛ መጠጥ ነው አለ። ነፍስ የተለየው መለኮት ግን የተዋሃደው አማናዊ ስጋና ደም ነው ሲል ነው።